መንግስት ከሚሰራቸው ስራዎች ጎን ለጎን በተለይ እነዚህ የአርብቶ አደሩ ኑሮ ለማሻሻል ተግባራዊ የሚደረጉ ፕሮጀክቶች አሉ። ከነዚ ፕሮጀክቶች አንዱ ይሄ ኤል ኤል አር ፒ የሚባል ፕሮጀክት ነው። ሌሎች ድራይቭ ብሪፎንስ የሚባሉ አሉ። መጀመሪያ በዳቦ ኤል ኤል አር ፒ ቢያደረጀ፣ ኋላ ላይ ግን በራሳችንም አቅም ለመፍጠር ሞክረን ቀጥሎ ደግሞ ኤል ኤል አር ፒም እንደ ድጋፍ ከኋላ ሌላ ድጋፍ ያደረገልን በጀት ነበርና በዛ ማሽኑን እኛ ብንገዛም ጤፍ ደግሞ ለላርፒ አይቶ ለማንበረታቻ እንዲሆነን ጤፍ ገዛለን። ከዚያ በኋላ እንግዲህ ኖርማሊ ወደ ስራ ነው የገባ ነው። መጀመሪያ እንግዲህ ለህዝቡ ለአንዳንድ ነጋዴዎች የስራ እድል የፈጠር ነው እንዳለ ሆኖ እዚህ ጋም ደግሞ አብረው ለሚሰሩ ለባለሙያዎችም ስራ እድል ፈጥረናል። አሁን ደግሞ እንደገና በእንጀራውም ለሌሎች የስራ እድል ፈጥረናል። ቀጣይ ነው እንግዲህ የስራ እድል ለሌሎች የመፍጠር አላማ አለን። አንድ መንደር መርጠን በአንድ መንደር ሁሉ ነገር አሟልተን ዶሮ ሰተን በእንስሳት መኖ በኩል የመኖ ዘር አቅርበን ተጨማሪ የዶሮ መኖ ከዶሮ ጋር ፓኬጅ አድርገን ቤትም ሰርተን ጓሯቸው ላይ ጓሮ አታክልት እንዲያለሙ አድርገን ተጨማሪ በጋ ወራት ላይ እዛ ወተራ ውሃ አማራጭ ላይ ኖር ይችላል ብለን የእጅ ጉድጓድ አምስት ቤተሰብ አንድ ቦታ ላይ እንዲቀዱ የሚለውን አበጅተን በጣም ምርጥ ተሞክሮ እስከ ኩኪንግ ዲሞንስትሬሽን ድረስ የተሰሩ ስራዎችም አሉ።